ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ። ዛሬ የምንገኘው የፋሲካ በዓል ዋዜማ ላይ ነው። በዋዜማው እንግዲህ በሾላ ገበያ ተገኝተን የበዓል ግብይቱ ምን ይመስላል የሚለውን ለማስቃኘት ወደ እናንተ ተገናኝተናል ማለት ነው። አብራችሁ እንድትቆዩ በአክብሮት ነው የምጋብዘው። የዶሮ ገበያ የቅቤ ገበያ፣ የተለያዩ ለፋሲካ በዓል የሚያስፈልጉን ግብይቶች በምን ያህል ብር እየተሸጡ ነው የሚለውን ሾላ ገበያ ተገኝተን ወደ እናንተ ልናደርስ ነው። አብራችሁ እንድትቆዩ በብዕር ቴሌቪዥን ስም እጠይቃለሁ። አብራችሁን ቆዩ። እሺ በጣም ነው የማመሰግነው። መጀመሪያ እንተዋወቅ። ተመስገን። እሺ ተመስገን፣ ዶሮ ስትሸጥ ነው ያገኘው። የዘንድሮ የፋሲካ በዓል እንዴት ነው የዶሮዎቹ ዋጋ ደስ ስምንት ስምንት አለ እንዳቅም። አዎ እንዳቅም አለ እንዳቅም። በጣም ከፍተኛ የምትለው ውድ ስንት ሸጥካው በዚህ ገበያ? ሰው እንዴት ነው ግን እየገዛን? ውድ ነው አይልም ያለው ሁኔታ? አጠቃላይ የበዓል ድባቡ እንዴት ገዛ? ሽያጭ እንዴት ነው? የበዓል ድባቡስ? አንተ ከሽያጩም ሌላ የፋሲካ በዓል ነውና እንዴት ነው አጠቃላይ የበዓል ድባቡ? አንተ ጋር የበዓል ገጠመኛ አለ እንደው ከዶሮ መሸጥ ጋር ተያይዞ

ስለዚህ እሱ ላይ በጣም ይሆነ ብዙ ጭማሬ አለ። የአራት መቶ ብር ቢያንስ ጭማሬ አለ። የሦስት መቶ ብር እና የአራት መቶ ብር ጭማሬ አለ። በጣም ሰው የከበደው ነገር የሚኖር እሱ ነው። ሌላስ ዶሮ ምናምንም ያለው ነገር ነገ ዶሮ ደግሞ ይበልጥ እና ይበልጥ ደግሞ በጣም የሚገባው ደግሞ በነጋው ለት ይሆናል። ከዛሬው የተሻለ ነገ ሊሆን ይችላል ዛሬ ሁለት ሺህ ብር ከሆነ ነገ አንድ ሺህ ስምንት አንድ ሰባት ሊሆን ይችላል። ምክንያቱም በመኪና ብዙ ስለሚያስገቡ ገበሬዎችና አምራቾች ዶሮዎችን ስለሚያስገቡ፣ የውድድር ስራ ሳይኖር የተሻለ ነው ለነገ የሚሆነው ገበያ። ተቃማሪ ሰው ግን እንዴት ነው ሲገዛ? ቆጮ ምናምን ደስተኛ ዚ ስላ ብዙም ስላልጨመረ ምን ያህል ፊድዋን ይሰጥሻል? አይ ቆጮ ላይ ጥሩ ነው ተመስጌን ብሎ ነው የሚገዛን ቆጮ ላይ። አንካብኳድ የሆነ ነገር ቅቤ ላይ ነው ለመሸጥ እናንተ በጣም ስንነግርም፣ ከበድ የሚለን ነገር ቅቤ ነው። ስለዚህ ሰው አሁን ሶስት ኪሎ መግዛት ካለበት። ካለበት ሶስት ኪሎ መግዛት ካለበት አንድ ኪሎ ይገዛል፣ ምክንያቱም በጣም ጨምሯል። ይለያል ጨምረዋል፣ ይለያል እስከ ሶስት ሺህ አምስት መቶ ድረስ አሉ። በእንጨቱ ደረጃ ከሄድሽ ደግሞ እነዚህ እስከ ሶስት ሺህ አምስት መቶ አሉ። በማይካው እስከ ሶስት ሺህ ድረስ አለ፣ በደረጃው ማለት ነው በዛው በነዚህ በጅማ ደግሞ ከፈለግሽ ደግሞ አሉ እስከ ሁለት ሺህ ድረስ አሉ። አይነት አላቸው ደረጃ አላቸው ሳይዝ አለ እንትንስ ሲኒዎችስ ሲኒ ጥለትና ሳባም ይባላል። አሁን በጥለቱ ነው ስምንት መቶ ብር ነው ዘመናዎቹ። ሲሉ እቺ ደግሞ አለችልሽ በሳባ የባህላችን ማለት ጥለትና ባል የራሳችን ነው የኛ ደሞ ሺህ አምስት መቶ ብር አለልሽ። በነዚህ ደግሞ አሉ እምነበረድ፣ አሳነባሪ ሺህ አምስት መቶ ብር አለችሽ። አይነት አላቸው በእንቁላል ሲኒ ያለ እስከ ስምንት መቶ ብር ድረስ አለ። እንዴት ነው ግን ለበዓል ሰው እየመጣ እየገዛ ነው? አጠቃላይ የበዓል ድባቡ ምን ይመስላል የሚለው ደግሞ ንገረህ የበዓል ስራው አሪፍ ነው፣ እስካሁን ድረስ እስካየን፣ ያው ከእንትኑ ነው አንጻርም ስትሄጂ ጥሩ ነው ያለው እስካሁን ድረስ አሪፍ ነው። ሰውም እየመጣ እየገዛ ነው። ከዚህ በኋላ ደግሞ ነገና ቅዳሜ ነው፣ ዛሬ ሳይሆን ነገና ቅዳሜ ሰው እየጨመረ ነው እየሄደ፣ ብዙ ባይሆንም። እሺ፣ አሁን ደግሞ ወደ እራስህ ልምጣና የበዓል ገጠመኝ ካለህ አስታውሰው፣ የሚያስቅ ሊሆን ይችላል የማትረሳው ብቻ የሆነ ገጠመ አንድ ነገር ገረን እና እንጨርሳለን የበዓል ገጠመኝ እንኳን እስካሁን የለኝም ምንም ገጠመኝ አላውቅም ሌላስ ከበዓል ውጪ ገጠመኛል ከበዓል ውጪ ኧረ ምንም ብዙ አሉኝ ግን አላስታውሳለሁ አንዱን ኧረ አይመጣልኝም በቃ እሺ አሁን ደግሞ የበዓል እንኳን አደረሳችሁ መልዕክት አስተላልፍልን እና እንጨርሳለን በቃ ለሁሉም ኢትዮጵያውያን እንኳን አደረሳችሁ ማለት ፈልጋለሁ። ለመላው ኢትዮጵያውያን እንኳን አደረሳችሁ፣ ለጌታችን ጌታችን ለኢየሱስ ክርስቶስ ደረሳችሁ እንኳን አደረሳችሁ ማለት ፈልጋለሁ። መልካም በዓል። አመሰግናለሁ። እሺ። እኛም እናመሰግናለን። እሺ። ስሜ ሰለሞን ሰላም ሆና አዲስ እባላለሁ። የምገኘው ሾላ ገበያ ውስጥ ነው፣ ቅቤ በረንዳ ማለት ነው። በጣም እናመሰግናለን። እሺ፣ እንዴት ነው የዘንድሮው የፋሲካ በዓል ግብይቱ ምን ይመስላል? የቅቤ ዋጋስ እንዴት ነው? የቅቤ ዋጋ ትንሽ ዘንድሮ ወደድ ብሏል። ጥሩ ነው ዋጋው የገበያው እንትን አንደኛ ቅቤ አንድ ሺህ አራት መቶ ብር ነው። ማከለኛ አንድ ሺህ ሁለት መቶ ብር፣ በሰል ያለው ደግሞ አንድ ሺህ አንድ መቶ ብር። ኦኬ እንዴት ነው ሰው እየመጣ እየገዛ ነው? የበዓል ድባቡ ሞቅ እያለ ነው ምን ይመስላል? ጥሩ ነው። ትንሽ ወደ ድምፅ ስላለ የተወሰነ የቻለውን አቅሙ የፈቀደውን ያህል አንድ ኪሎም ሁለት ኪሎም እንደ አቅሙ እየሸመተ ነው። በጣም ደስ ይላል። እንደው የእንኳን አደረሳችሁ መልዕክት በዚሁ አስተላልፋ እንጨርሳለን። ለክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም በደስታ አደረሳችሁ አደረሰን እላለሁ። ግን እንደው ከቂቤ ጋር ተያይዞ የበዓል ገጠመኝ የለም

ይወዳሉ። ይህኛውን ባለ ስድስት መቶ ነው። ባለ ስድስት መቶ ለብርዝና ለጠጅ ነው። ይሄ አንደኛ እንዴት ነው ሰው እየመጣ ለበዓል እየገዛ ነው? የበዓሉ ድባቡ ግን ምን ይመስላል? ይዘንድሮ ቀዝቀዝ ያለ ነው? ሞቅ ያለ ነው? አረ ምንም አይልም። ሰው ግን እየገዛ ነው። የግል የሚበሉ እነዚህ ለምግብ የሚሆኑ ለዳምጡ ስንት ነው? ይህ መ እነዚህ ሩብ ኪሎ ነው የሚባል እኮ እነዚህ ግማሽ ናቸው። በዚህ ኪሎ አለ ስንት ናቸው ግማሾቹ? ማ አራት መቶ ናቸው። አንደኛ የሚባለው ማር ነው። እንግዲህ ተመልካቾቻችን የዛሬው ልዩ የበዓል ቅኝታችን ይሄን ይመስል ነበር። በዓል ደርሷል። የበዓል ዋዜማ ላይ ነው የምንገኘው። እኛም እንግዲህ ሾላ ገበያ ተገኝተን አጠቃላይ ግብይቱ ምን ይመስላል፣ የበዓል ገበያ ዋጋውስ ምን ያህል ነው የሚለውን እንግዲህ ከተለያዩ ገዢዎች እንደዚሁም ሻጮች ጋር ቆይታ አድርገን ወደ እናንተ ያደረስነው ፕሮግራማችን ይሄንን ይመስል ነበረ። አብራችሁን ስለቆያችሁ ከልብ እናመሰግናለን። ለመላው የክርስትና እምነት ተከታዮች መልካም የፋሲካል በዓል እንዲሆንላችሁ ቀጣዮቹ ቀናት ጥሩ ጊዜ የምታሳልፉበት የበዓል ቀን እንዲሆንላችሁ ከወዲሁ እንመኛለን። አብራችሁን ስለቆያችሁ እንግዲህ ከልብ ከልብ ነው የምናመሰግነው። ብዕር ቲቪን ላይክ፣ ሰብስክራይብ እንደዚሁ ሼር ማድረግ እንዳትረሱ ቤተሰቦቻችን እንድትሆኑም እንጠይቃለን፣ እንድታበረቱን እንጠይቃለን። በብዕር ቴሌቪዥን ስም ማለት ነው። ቀጣዮቹ ቀናት እንግዲህ መልካም የፋሲካ በዓል እንዲሆንላችሁ ከወዲሁ ነው የምንመኘው። አብራችሁን ስለቆያችሁ በድጋሜ እናመሰግናለን። መልካም በዓል ይሁንላችሁ። ጠና ይስጥልን።